በአብይ አህመድ ከፍተኛ ወታደራዊ አዛዦች እየተመራ አርበኛ ዘመነ ካሴን ለመያዝ የገባው ልዩ ሠራዊት ቀልጦ መቅረቱ ተሰምቷል። የፋኖ አዛዦች አሉበት ወደ ተባለው ቦታ ያቀኑት ኮማንዶዎቹም ከናዛዦቻቸው በፋኖ ተሸኝቷል የሚሉት የመረጃው ምንጮች ትናንት በመርዓዊ ከተማ ዙሪያውን የነበረው ትንቅንቅም የዚህ አካል እንደነበር ጠቁሟል። ተጨማሪ መረጃውን ይዘናል፣ በዝርዝር እናስደምጣችኋለን። በዚሁ በጎጃም ቀጠናም አገዛዙ የተለመደ ፕሮፓጋንዳውን ለመንዛት ህዝቡን ሰብስቦ በነበረበት ሰዓት አናብስቶቹ ባደረሱት ድንገተኛ ጥቃት በርካቶች መሰናበታቸው ታውቋል። ተጨማሪውን ዘናል በስፋት ትሰሙታላችሁ። ፋኖ በከፈተው ድንገተኛ ጥቃት ከደላንታ ወደ ጋሽና ሲንቀሳቀስ በነበረም የአገዛዙ ሜካኒስድ ኃይል ላይ ከባድ ጉዳት መድረሱ ተነገረም። ድንገተኛ ጥቃቱን ተከትሎ አገዘዞ በዙያ ሶስት እና በሌሎች ሜካኒዝድ መሳሪያዊ ታግዞም ለስድስት ሰዓታት የዘለቀ ማጥቃት ለማድረግ ቢሞክርም ነገር ግን ተጨማሪ ወታደሮችን ሙትና ቁስለኛ ከማስደረግ የዘለለም ውጤት ሳያገኝ ወደ ኋላ መፈርጠቱ ተገልጿል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአረስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሽር ሼር እንድታደርጉ በትሕትና የጠየቅን፣ በቀጥታ ወደ ዝርዝር መረጃዎች አልፈን በድጋሚ አብራችሁን ቆዩም ቆዩ የአማራ ብዬ ክብር ዘብ ለኢትዮጵያ ነፃነት ፈርቀዳጅ የሆነው ፋኖ ነው። ባደረገው ከባድ ፍልሚያም የብልጽግና ቡድን አባላት በሰልፍ መማረካቸውን የሚዲያችን ምንጮች ሲገልጹም አንድ ከፍተኛ ወታደራዊ አዛዥም የፋኖ የጠየሴ ሳይሆኑ ለቤተሰቦቹ መርዶ ሳይነገርም። ከዚህ በፊት በርካታ ስማቸው ያልተወሳ ያገዛዙ ከፍተኛ ወታደራዊ አዛዦች ባረፉበት የአገዛዙ ካምፕ ጀርባ ተቀብሯል ሲሉ ወታደራዊ ምንጮች ገልጿል። አርበኛ ዘመነ ካሴን እንከበዋለንና አርበኛው ያለበት እናውቀዋለን ባሉ የአድማ ብተና አባላት መሪነት ሰራዊቱን እየመራ የጎጃምን ገጠናማ ገጠራማ ክፍል ሲያካል የነበረው የጦር አዛዡም ከየት መጡ ሳይባሉም የአርበኛ ዘመን ካሴ ኮማንዶች ነው ከምድር በታች እየተደረገውም ተብሏል። በሁሉም የአማራ ወረዳዎች የፋኖ አዛዦች በተገኙበት እሸኛለሁ በሚል እየፈከረ በመግባት እያለቀ ያለው ያገዛዝ ጦር የፋኖ አዛዦች ያሉበትን እናውቃለን ብለው ረብጣ ገንዘብ የተቀበሉትን ሰላዮችንም መግደሉን ቀጥሏል። በሚሊዮን የሚቆጠር ገንዘብ ተቀብለው የአማራን ዕንቁ መሪዎች ለማስበላት የስለላ ስራ ሲሰሩ የነበሩ በርካቶች ለሰራዊታችን የተሳተ መረጃ በመጠቆም አስመትታችሁናል በሚልና እንቅስቃሴያችንን ለፋኖች በማሳወቅ አስከብባችሁናል በሚል ነው። ወዶ ገብ ሰላዮቹ የተቀበሉትን እንቃብ ድንኳን ሳይብሉ የተሸኙ ሲሉ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ፋኖን እንበትነዋለን የሚል ቀይቱን አንግቦ ያሌለ ሰራዊቱን አሰልፎ የአማራ ምድር ሲያካል የነበረው ያገዙት ታጣቂ ቡድን ቁጥሩ ተመናምኖ በማለቅ ላይ የሚገኝ ሲሆን በህይወት የተረፈው ጥቂት የማይባል ኃይል ደግሞ ለፋኖ እጁን በመስጠት ራሱን እያዳነም ይገኛል። ምን አዳዲስ ምልምል ተራራዊ ኮማንዶዎችን እያሰለጠነ ያለው ፋኖም ከአገዛዙ ሠራዊት ሰራዊት በላይ አቅሙን እየገነባ መሆኑም በአራት ኪሎ ሹማምንት ዘንድ ከባድ ፍርሃትን ፈጥሯል። ይህን ተከትሎ ብርሃኑ ጁላና ቡድኑም በክልሉ የሚገኙ የአማራ ተወላጅ የሆኑ ታጣቂ ቡድናቸውን መሪዎች በፋኖት በመጠርጠር እያሰሩና ወታደር እርምጃ እየወሰዱ መሆኑ ተገልጿል። መንግሥት ፋኖን መገዳደር አለመቻሉን አስመልክቶም ልዩ ስብሰባ ባደረገበት ወቅት ተነሳ በተባለ መፍትሄም ለፋኖ ሽፋን ይሰጣሉ ተተኳሽ ይሰጣሉና አባሎቻቸውን ያስኮበላሉ የተባሉ በርካታ የጦር አዛዦች መታፈናቸውን ለሰንሰለት ሚዲያ የደረሰው መረጃ ያመለክታል። መንግሥት በፋኖ ከባድ መስ ሲደርስበት የተለያየ ምክንያት መሰጡ የቆየ ልምዱ ሲሆን አሁን ላይ ግን ሕዝባቸውን ከርተው ሲያገለግሉ በነበሩና በታማኝ አገልጋዮች ላይም ተነስተዋል ነው የተባለው። ይህ በእንዲህ እንዳለ የዮሐንስ አለማየሁ ብርጌድ በጠላት ላይ ድንገተኛ ጥቃት መፈጸሙን ምንጮች ገልጹ በአፋባ ምራባ በአምራ ቀጠና ቴዎድሮስ እዝ የዮሐንስ አለማየሁ ብርጌድ በጠላት ላይ ድንገተኛ ጥቃት መፈጸም ድልን ተቀዳጅቷል። የተባለው ጥቃቱ የተፈጸመው በትናንትና ሁለት መንግስት ተብየው ሕዝብ ጠላት ከአዲትና ከሌላም ቦታ በመሰባሰብ የተለመደ ፕሮፓጋንዳውን ለመርጨት በሚደውሉትበት ወቅት ለዙሪያ ጥበቃ ባስቀመጧቸው ወዳደሮች ላይ መሆኑን ምንጮች ገልጸዋል። ጥቃቱ የተፈጸመው ጠላትን በሁለት አቅጣጫ በመክበብ መሆኑን የገልጹት የመረጃው ምንጮች በዚህ ጥቃትም አምስት ያገዙ ሰራዊት አባላት ሲሞቱ ሶስቱ ቁስለኛ ሆነዋል ብለዋል። በዚህ ተበሳጨው ያገዙ ሰራዊት በሶያሶስ ደብረ ጽላሉ ወደ ተባለ ቀበሌም አርሶ አደሮች ለስራ እንደተሰማሩ ሕፃናቱና ሌሎችም የህብረተሰብ ክፍሎች በተበተኑበት ህዝቡን ለመምታት በታሰበ መልኩ ከርቀት ሲደበድሟሉን የአካባቢው የዓይን እማኞች ለሰንሰለት ሚዲያ ገልጸዋል። በሌላ በኩል ብልጽግና መራሽ ቡድን የትምህርት ተቋማትን መሰረት ያደረገ የሞርተር ጥቃት መፈጸሙን ምንጮች ገለጹም። የአገዛዙ ቡድን የፋኖ ኃይሎች በሌሉበት ባሳገርት ወረዳ የትምህርት ተቋማትን መሰረት ያደረገ የሞርተር ጥቃት በመፈጸም ተማሪዎች ከትምህርት ገበታቸው እንዲስተጓጎሉ አድርጓል የተባሉም ምንጮች አክለውም ይህ የጥፋት ቡድን ጥቅምት 1918 ዓ.ም ከቀኑ 8 ሰዓት ከ30 ጀምሮ በአሳገርት ወረዳ ታሞ ቀበሌ ከፈጸማቸው ስድስት የሞርተር ጥቃቶች መካከል ሁለቱ በታሞ አንደኛ ደረጃ ትምህርት ቤት፣ አራቱ በማልታሞ ከተማ ላይ ወድቀዋል ብሏል። በዚህ የሞርተር ጥቃት የደናገጡ ተማሪዎችና መምራን የትምህርት ገበታቸውን በማቋረጥ ተበትኗል የተባለ ሲሆን የአገዛዙ ቡድን በዘፈቀደ በጣለው በዚህ የሞርተር ጥቃት አንድ አርሶ አደር ላይ ቀላል የአካል ጉዳት ሲደርስ አንድ የቤተሰብ ደግሞ ተገሏል። ሲል መረጃውን ያደርሰን አርበኛ ቦጋ ለምንዳም የቡልጋ ክፍለ ጦር ሪፖርተር ነው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሳቱ የነበሩን አጫጭር መረጃዎች እነኚህ ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ተቆሞስ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩ።